ቅዱስ ጊዮርጊስ ማለት ምን ማለት ነው? የቅዱስ ጊዮርጊስ ወዳጆች ይህን ቪዲዮ ለሌሎች እንዲደርስ ሸር በማድረግ አድርሱልኝ። ቅዱስ ጊዮርጊስ ማለት ኮኮ ብሩህ አረግ ወይም ጻይ ዘልዳ ማለት ነው። ታላቁ ሰማዕት ቅዱስ ጊዮርጊስ አባቱ የፍልስጤም መኳንንት ዞሮንቶስ አነስጣቲዎስ እናቱ ደግሞ አቅሌሲያ ወይም ቴዎቤስታ ትባላለች። በፍልስጤም ልዳ አጥር ሀያ በ227 ዓ ም ተወለደ። አባቱ ገና በልጅነቱ ይሞትበትም፣ ሌላ ደግ ሩሩህ ክርስቲያናዊ መስፍን ወስዶ አሳደገው። መስፍኑም በጦር ኃይል ሥልጣን አሰለጠነው። መስፍኑም የ15 ዓመት ቆንጆ ልጅ ነበረችው። እናም እሷን አግብቶ ሀብት ንብረቱን ዙፋኔን ወስዶ እንዲኖር አሰበ። እግዚአብሔር ግን በዚህ ተቆጥቶ የመስፍኑን ነፍስ ወሰደ። ቅዱስ ጊዮርጊስም የመስፍኑ ሐዘን ከጨረሰ በኋላ ቤሩዊት ሀገር ሄደ። በዚያም በሕዝቡ ይመለክ የነበሩ ጥንታውያን የሆኑ ድራጎን የተባለ ክንፍ ያለው እንስሳ ሕዝቦቹን ሴቶች ልጆችን የሚገብሩለት አመፀኛ እንስሳት ነበረ። ጊዮርጊስም ከከተማዋ በደረሰ ሰዓት ከአንዲት ዛፍ ላይ ብርክታይት የምትባል ቆንጆ ሴት ተንጠልጥላ አያት። በዚያም ጊዜ ምን ነው ምን ሆነሽ ነው አላት። እርሷም ድራጎኑን አምላካችን እንዳይበላ ሽሽ አለችው። እኔ ለእሱ ተሰጥቼ እየጠበቅኩ ነው አለችው። ይህን እየተባባሉ እያሉ ድራጎኑ በአየር ላይ የበረረ ከቅዱስ ጊዮርጊስና ከብሩክታይት ስር አረፈ። ቅዱስ ጊዮርጊስም እንዳየው አፉን ከፍቶ መርዙን ሊረጭ ሲል ቅዱስ ጊዮርጊስ በስመ ሥላሴ አማተበበት። በዚያም ጊዜ ቀጥ ብሎ ቀረ። ቅዱስ ጊዮርጊስም በያዘው ጦር በአፉ ጨመረበት። ጦሩም ከአፉ አልፎ አንገቱን ወጋ፣ ወዲያውንም ሞተ። ይህንም የሰሙ የቤሮዊት ከተማ ሰዎች በቅዱስ ጊዮርጊስ አምላክ አመኑ። ቅዱስ ጊዮርጊስም በፋርስ በኢራን ዱዲያኖስ የተባለ ነገስታት ሰብስቦ ሰባ ጣዖታትን ሲያሰግዱ ተመለከተ። በዚያም ጊዜ በቤተ መንግስት ድረስ በመገስገስ ተቃውሞ በማሰማት ክርስቲያን መሆኑን መስክሯል። ከዚህም በኋላ በተለያዩ ነገስታት ቅዱስ ጊዮርጊስ በሰው ህሊና ሊታሰቡ የማይችላቸውን 19 መከራዎችን ደርሰውበታል። ቅዱስ ጊዮርጊስም ሶስት ጊዜ ሞቶ ሶስት ጊዜ ተነስቶ የእግዚአብሔርን ታምር በተደጋጋሚ ተገልጿል። 19 የቅዱስ ጊዮርጊስ የስጋ መከራዎች የሚባሉት አንደኛ፣ ክርስቲያን በመሆኑ ብቻ ወደ እስር ቤት ተወርውሯል። ሁለተኛ፣ እጁና እግሮችን ታስሮ ተገረፈ። ሦስተኛ፣ የብረት ጫማ ጥልቆ አስኬዱት። አራተኛ፣ ከብረት አልጋ ላይ አስተኝተው እሳት አነደዱበት። አምስተኛ፣ እጆቹን የኋሊት አሰሩት። ስድስተኛ በመጋዝ ለሁለት ሰነጠቁት። ሰባተኛ የጋለ ሳህን ከፈ ጭንቅላቱ ላይ አስቀመጡበት። ስምንተኛ የሰውነቱ